ከዚያ ቀስ በቀስ ያው እኔ ፈረንሳይ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው ያደግኩት ብያለሁና፣ ያለሁበት አካባቢ ራሱ ቤተክርስቲያንን ለመርሳት አይመችም፣ አይመችም በጭራሽ። ኦርቶዶክሳዊት ቤተክርስቲያንን በናፍቆት አለማሰብ አትችልም። ፈረንሳይ አካባቢ ሆነ በዚህ በኩል መካንዮት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የቅዳሴ ድምፅ ይሰማሃል። ከሩቅ ደግሞ እንደገና ደብረ እንቁልደት አለች። በዚያ ማዶ ደግሞ አሻግረህ ደግሞ እንደገና ምስራቀ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን አለ። ከዛ በኋላ ደግሞ አሻግረህ ደግሞ እንደገና የማይክ ድምፅ ይሰማል፣ ቅዱስ ጊዮርጊስ ቤተክርስቲያን አለ። አንዳንዴ ደግሞ የፈረንሳይን ዳገት ገና ወጣ እንዳልክ፣ ቅዱስ ሚካኤል ቤተክርስቲያን አለ። ከዛ ደግሞ አቅራቢያው እንደገና ገነተ ኢየሱስ እና የመቤታችን የቅድስት ድንግል ማርያም ቤተክርስቲያን አለ። ዙሪያ ላይ በአጠቃላይ የሚሰማ ድምፅ ቤተክርስቲያንን እንድትናፍቅ ያደርግሃል። ስለዚህ እንደው ያ ነገር ህይወቴ ላይ እንደ ጣዕም ሆኖ ተቀርጿል። ስለዚህ ልቤን ከእል ከቁጣ መመለስ ጀምር አካባቢም ላይ ያለው ነገር በቃ ሁሌ ያንን ነገር እንድናፍቅ ያደርገኛል ማለት ነው።